ትንሽ ስራውን ለማስፋፋትና ለማዘጋጀት ምስራች ድምፅ መሰረተ ትምህርት ክፍል ሁለት ሰዎች አሉ። ከነሱ አስወግጄ መሰረተ ትምህርት ከነባጀት ጋር አስበቀየ ወሰድኩ። ያመጣቸውን ሰባቱ ወረዳ ውስጥ ሰላሳ መሰረተ ትምህርት ከፈትኩ። በሰላሳ ውስጥ እነሱ መጀመሪያ ከማሀይምነት እንዲወጣ የጎልማሳት ትምህርት ቤት ተብሎ ውስጡ ግን የወንጌል መንግስት፣ ያንን ጎልማሳ ይወዳሉ፣ ይሰራል፣ ያሰራል፣ ችግር የለም። እነሱ ስምጡ። አሁን እነዚህ መምህራን ቤተሰቦቹን በሳምንት ውስጥ ይጎበኛቸዋል። እነሱ ወደ ትምህርት ቤት መጥተው ልጆቹን እንዲጎበኙ ያደርጋል። በዚያው ለቤተሰቦቹ ወንጌል ይሰብካሉ። ከዛ በዛ አካባቢ አንድ ቦታ እንግዲህ ቤተ ክርስቲያን ለመስረት ጥሩ አባል የሚሆነው ቦታ መርጠው እንደገና ይቀራሉ፣ እዛው ቤተ ክርስቲያን ይተክላሉ። አሁን በዛ ውስጥ ሰባቱ ወረዳ አርባ ሰባት ትምህርት ቤተ ክርስቲያን ተተከለ። እንግዲህ በአገልግሎት የዘመን ሁሉ